ሀያ ለስኳር በሽታ ተመራጭ የሆኑ የምግብ አይነቶችና የተመረጡበት ምክንያታቸው። አንደኛ ሙሉ ጥራጥሬዎች እንደ ገብስ፣ አጃ፣ ቡኒ ሩዝ የመሳሰሉት አነስተኛ ግላይሴሚክ ኢንደክስ፣ ፋይበር፣ ቫይታሚንና ሚነራል መጠናቸው። ሁለተኛ ስኳር ድንች በፋይበር አነስተኛ ግላይሰሚክ ኢንዴክስ እና አንቲኦክሲዳንት መጠናቸው። ሶስተኛ አቮካዶ፣ ዝቅተኛ የስኳር መጠን ጤናማ ቅባትና ፋይበር የደም ስኳር መጠን ከፍ እንዳይል ያደርጋል። አራተኛ ባቄላ፣ ሽምብራ፣ ምስር፣ አተ የመሳሰሉት እነዚህ ሌጊውምስ የምንላቸው በከፍተኛ ፋይበር ፕሮቲንና ሬዚስተንት ስታርች መጠናቸው የሚታወቁ ናቸው። አምስተኛ ኢንጆሪ፣ ብርቱካን፣ ሎሚ ዝርያዎች፣ እነዚህ በአንቲኦክሲዳንት ቫይታሚን ሲና በፋይበር መጠናቸው አሴዲክ መሆናቸው ከጨጓራ ወደ ትንሹ አንጀት ምግብ የሚታል የሚተላለፍበትን ፍጥነት ይቀንሱልናል። ስድስተኛ ቺያ ሲድ ምርጥ ፋይበር እና ኦሜጋ ስሪ ፋቲ አሲዶችን ይዟል። ኦሜጋ ስሪ ፋቲ አሲድ ደግሞ የደም እና የልብ ጤንነትን በተጨማሪ ለማስጠበቅ ያግዛል። ሰባተኛ ከመሬት በላይ የበቀሉ ቅጠላ ቅጠሎች፣ እነዚህ በቫይታሚን መጠናቸው፣ በአነስተኛ ስኳር መጠናቸው፣ እንዲሁም በውስጣቸው በያዙት ማግኒዚየም ፎታሽ መጠናቸው ተመራጭ ይሆናሉ። ስምንተኛ ኦቾሎኒ ዝርያዎች፣ ከፍተኛ ፕሮቲን ጤናማ ቅባት እንዲሁም በፋይበር መጠናቸው። ዘጠነኛ ቅባታማ አሳ በውስጡ በያዙ ጤናማ ቅባት ኦሜጋ ስሪ ፋቲ አሲድ በፕሮቲን መጠናቸው። አስረኛ እርጎ አነስተኛ የስኳር መጠን፣ ፕሮቲን፣ ለአንጀት ጤንነት የሚያግዙ ፕሮባዮቲክስ። አስራ አንደኛ ቀረፋ የኢንሱሊን የመስራት ብቃት በመጨመር የባዶ ሆድ ስኳር መጠን እንዲቀንስ ወይም የተስተካከለ እንዲሆን ያግዛል። አስራ ሁለተኛ ተልባ በፋይበርና እና በጤናማ ቅባት መጠን መጠናቸው። 13ኛ እንቁላል ዝቅተኛ የስኳር መጠን፣ ከፍተኛ ፕሮቲን፣ ቫይታም እና ሚነራሎችን ይዟል። 14ኛ የወይራ ዘይት ጤናማ የቅባት መጠን፣ በውስጡ አንቲኦክሲዳን ብቃት አለው። 15ኛ አፕል ሲደር ቬነገር ከምግብ መልስ ከፍ የሚለውን የስኳር መጠን ለማረጋጋት ወይም ለመቀነስ ያግዛል። 16ኛ ብሮኮሊ እጅግ በምግብ ንጥረ ነገሮች የበለጸገ ነው። ዝቅተኛ የስኳር መጠን ቫይታሚን ሳልፎራፊን የተባለ አንቲ ኦክሲዳንቶችን ይዟል። 17ተኛ ዱባ ፍሬ ከፍተኛ ማግኒዚየም፣ አንቲ ኦክሲዳንት ይዟል። 18ተኛ አረንጓዴ ሻይ አንቲ ኦክሲዳንት፣ አንቲ ኢንፍላማቶሪ በመሆኑ ለስኳር በሽታ ታማሚዎች ተመራጭ ነው። 19ተኛ ማሽሮ ወይም እንጉዳይ አነስተኛ የስኳር መጠን፣ ከፍተኛ ፋይበር እና አንቲ ኦክሲዳንት መሆናቸው። ሃያኛ ቀይ ስጋ፣ ሌሎችም የዶሮ ስጋም ሊሆን ይችላል አሳ የመሳሰሉት ፎቶ